በቅደም ተከተሉ መሰረት ወደ ቀጣዩ ጉዳያችን እንሻገር። በምትሰራው ምግብ አልተደሰትኩም ያለ ወጣት በቤት ሰራተኛዋ ላይ የወሰደው አስደንጋጭ እርምጃና የወጣቱ ጣፈንታ ባንቺን ነገር። እሺ እንግዲህ ይህ መስማት የተሳነው ተከሳሽ ሃጎስ ኃይለስላሴ ይሰኛል። የቤት ሰራተኛዋ የምትሰራው ምግብ ንጽሕና የለውም በሚል እና በጨካኝነት በፈጸመው የግድያ ወንጀል ነው። የፌዴራል ጠቅላይ አቃቢ ሕግ የልደታ ወንጀልና የፍትሐ ብሔር ፍትህ አስተዳደር ዘርፍ የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት የአቃቢ ሕግ በመሰረተበት ክስ በጽኑ እስራት መቀጣቱ የተገለጸው የክስ መዝገቡ እንግዲህ እንደሚያስረዳው ተከሳሹ የወንጀል ሕግ አንቀጽ አምስት ሰላሳ ዘጠኝ አንድ ሀ ስር የተመለከተውን በመተላለፍ ኅዳር ሀያ አራት ቀን ሁለት ሺ ስምንት አመተ ምህረት ከጠዋቱ ሶስት ሰዓት ሶስት ሰዓት ላይ በቦሌ ክፍለ ከተማ ወረዳ ዜሮ ሰባት ክልል ልዩ ቦታው ጉርድ ሾላ ሰፈረ ሰላም ተብሎ በሚጠራ አካባቢ ነው። ሟች ወይዘሪት ታገኝ አበባው በቤተሰቦቹ መኖሪያ ቤት ውስጥ በቤት ሰራተኝነት እያገለገለች እያለ በንጽህና ምግብ በንጽህና አትሰራም ወይም አታበስልም በሚል የጥላቻ መነሻ ምክንያት በቤት ውስጥ ሰው አለመኖሩን ካረጋገጠ በኋላ የቤቱን በሮች በውስጥ በኩል ይቆልፋቸዋል። ከዚያም በእጅ ስለታም ጩቤ በመያዝ የሟችን የፊተኛዋን ደረት ሶስት ጊዜ እንዲሁም የግራ ጎኗን የግራ ደረት በጎን በኩል አራት ጊዜ አንገቷን በመ በመውጋት በጣም አሰቃቂ በሆነ ሁኔታ ዋና ዋና የሰውነት ክፍሎቿ ላይ ጉዳት እንዲደርስባት ያደርጋል። ከዛም በኋላ እንግዲህ በጣም ከፍተኛ የሆነ የደም መፍሰስ እንዳጋጠማት ና ወዲያው በደም ዝውውር እጥረት ህይወቷ ወዲያውኑ እንዲያልፍ እንደሆነ እንደሆነ ና ህይወቷ ወዲያው በማለፉ ምክንያት የመግደል ወንጀል ተከሷል። ከዛ እንግዲህ የአቃቤ ህግ በፖሊስ የምርመራ መዝገብ መሰረት ተከሳሹ ተከሳሽን በሟች ላይ ያደረሰውን የጉዳት መጠን የሚያሳይ ገላጭ የሆኑ ፎቶግራፎች እና ማስረጃዎች እንዲሁም በሰነድ በመያዝ በማስረጃነት ለፍርድ ቤቱ አቅርቧል። የተከሳሽ ማንነት ያው በችሎት ከተረጋገጠ ክሱ ከተነበበለትና ና እንዲረዳ ከተደረገ በኋላ የክስ መቃወሚያ እንዳለው ይጠየቃል። ድርጊቱን ፈጽም ያለው ጥፋተኛ ነኝ። በየቀኑ በምታደርገው ድርጊት ስለሚያበሳጨኝ አሁን ድርጊቱን ፈጽም ያለው ተጸጽቻ አለው እንዲሁም ጥፋተኛ ነኝ ና ፍርድ ቤቱ ፍርድ ይስጠኝ። ፍርድ ቤቱም ለተጨማሪ የአቃቤ ሕግ ምስክሮች ቀርበው እንዲሰሙ በማድረግ ተከሳሽ በተከሰሰበት የክስ ድንጋጌ ጥፋተኛ እንዲሆን ተብሏል። የቅጣት አስተያየት እንዲያቀርብ የተጠየቀው አቃቤ ሕግ ተከሳሹ ሊያርም፣ ሌሎች ሰዎች ሊያስተምር የሚችል የፍርድ ቅጣት እንዲወሰን ሲል አመልክቷል። ከዚያም የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት አራተኛ ወንጀል ችሎት መዝገቡን መርምሮና ተከሳሹ ሪከርድ ያለበት ወይም የሌለበት መሆኑን ካረጋገጠ በኋላ መስማት የተሳነው እንዲሁም መታረቁንና አራት በማቅለያ በመቀበል ሰኔ ሰባት ቀን 2007 2009 ዓ.ም በዋለው ችሎት በ16 አመት ለስድስት ወር አስራ ስድስት አመት ከስድስት ወር ጽኑ ስራት እንዲቀጣ ተወስኖበታል ማለት ነው። የሚያስደነግጥ ነገር ነው። አንዳንዴ የሚሆኑት ነገሮች በ የሚገጥሙን ነገሮች በየጊዜው የሚያጋጥሙን ነገሮች የሆነ ያልህ ውስጥ ሊከቱ ይችላሉ። የሆነ ተጨማሪ ችግር የሚፈጥሩ ሊሆኑ ይችላሉ። ግን ከተወሰነ ጊዜ በኋላ ግን በከፍተኛ ደረጃ የሚያጸጽቱ ሊሆኑ ይችላሉ እና የዚህ ወጣት ጉዳይ ታሪክ ምናልባት ሊያስተምር ይችላል ብለን ነው እንግዲህ ያቀረብ ነው። ያው ያሳዝናል። መጨረሻ ላይ የሚሆነው ነገር ሁሉ ያሳዝናል። ለማንኛውም መልእክት እንስማና ከመልእክት በኋላ ተመልሰን እንምጣ፣ አይሻልም? ከሁሉ አዲስ የመዝናኛ ፕሮግራማችን ሁሉ አዲስ አሁንም እንደቀጠለ ነው። አድማጮቻችን፣ ከእናንተ ጋር ዘና ያለ ቆይታ እያደረግን እንገኛለን። አዳዲስ ነገሮቻችን አሁንም መቅረባቸውን ቀጥለዋል። ተከታዩ ለእናንተ የሚቀርበው አዲስ ነገር በዝነኛው ዓለም አቀፍ የሙዚቃ ፌስቲቫል ላይ ኢትዮጵያውያን ድምፃውያን ለመጀመሪያ ጊዜ ሊዘፍኖ ስለመባሉና ዝርዝር የኮንሰርቱን መረጃዎች እናቀርባለን ብለናል። ስለዚህ እነዚህን ዝርዝር መረጃዎች ለአድማጮቻችን እንገራቸው ብስሬ

አንድ ከዚህ በፊት ላይ እንዲደረግ የነበረ ወደ ስፔን የዞረ ትልቅ ዓለም አቀፍ ፌስቲቫልን ይመለከታል። የሬጌ ፌስቲቫል ነው። በአሁኑ ሰዓት ቫሌንሽያ ስፔን ውስጥ ይቀርባል ከኦገስት አስር እስከ ኦገስት 20 ድረስ በፈረንጆቹ 2017 ላይ ይቀርባል ተብሎ ይጠበቃል። ወደ ሁለት ወር አካባቢ የማይሞላ ጊዜ ነው የቀረው በዋናነት በጣም በርካታ ጃማይካውያን ከመላው ዓለም ይሰባሰቡበታል የሚባለት ኮንሰርት ነው እንግዲህ ይሄ ሮቶቶም ሰንስፕላሽ ይባላል። ሮቶቶም ሰንስፕላሽ የተሰኘ የአውሮፓ ውስጥ የሚደረግ የሬጌ ፌስቲቫል ነው። ይሄ የሬጌ ፌስቲቫል በጣም ከበርካታ ሀገር የሚመጡ ሰዎች ባህላቸውንም የሚያስተዋውቁበት እድል ይፈጠራል። የበርካታ ሀገራት የሬጌ ድምጻውያን፣ የሬጌ አርቲስቶች ይቀርባሉ። በአሁኑ በሚደረገው ኮንሰርት እንኳን አልፋ ብሉንዲ፣ ሻጊን ጨምሮ በጣም ታዋቂ የሚባሉ በሬጌ በዳንሶል እና በ ተያያዥ የሙዚቃ ስልቶች ላይ ከፍተኛ ተጽዕኖ የፈጠሩ ሰዎች ሳይቀር ይሳተፉበታል ተብሎ ይጠበቃል። በጣም በርካታ ድምጻውያን ከመላው ዓለም ይመጡበታል። በየጊዜው እንግዲህ እስከ ሁለት መቶ ሃምሳ ሺህ ያህል ጎብኚዎች ይኖሩታል። በየጊዜው በክረምቱ ወር አካባቢ ነው እንግዲህ የሚያዘጋጁት። በአሁኑ ከኦገስት 12 እስከ ኦገስት 19 ነው እንግዲህ ቤኔፊካ ስፔን ውስጥ የሚካሄደው እና በ10 ቀን በሚሆን ጊዜ ውስጥ እስከ 250 ሺ ሰው ይጎበኘዋል ተብሎ የሚጠበቅበት ነው ነው። ሰዎች ካምፕ አድርገው ውስጥ እዛው አካባቢ ቫሌንሺያ ውስጥ ባሉ ቦታዎች ላይ ጥሩ ጊዜ የሚያሳልፉበት የተለያዩ ታዋቂ ሰዎች የሚመጡበት፣ ንግግር የሚደረግበት፣ ውይይት የሚደረግበት ነው። በአሁኑ ሰዓት እንግዲህ የተለያዩ ተቋማት የተለያዩ ሰዎችም ትኩረት የሚያደርጉበት ፌስቲቫል ነው። ደቡብ አፍሪካ ውስጥ ያለ ክብረ ኢትዮጵያ የሚባል ቡድንም በነገራችን ላይ በዚህ ፌስቲቫል ላይ ይሳተፋል። ከኢትዮጵያ ጋር በተገናኘ ከዚህ ፌስቲቫል ላይ በዚህ ፌስቲቫል ላይ ጠንካራ ተሳትፎ ነበር ማለት አይቻልም። አሁንም እንግዲህ ለመጀመሪያ ጊዜ ያቀርባሉ ተብሎ የሚጠበቁ ድምጻውያን ኢትዮጵያ ውስጥ ባሉ አዘጋጆች ተመርጠው እንግዲህ በጋራ የተለያዩ ስፖንሰሮች ድጋፍ አድርገውላቸው ይሄዳሉ ተብሎ ይጠበቃል። ዚህ ድምፃውያን ሀይሌ ሩት፣ ሳሚዳን ራስጃኒ፣ ሄኖክ ማሀሪ፣ ጆኒ ራጋ እንዲሁም ከወጣቶቹ ጸዲ፣ የወዮ ቺሊያ የተባሉ የተለያዩ ወጣት ድምፃውያን ይሳተፉበታል ተብሎ ይጠበቃል። ካዘጋጆቹ እንደሰማ ነው እነዚህ ድምፃውያን አንድ ኢትኖፒያ የተሰኘ አንድ የሙዚቃ ቡድን ያቋቁሙና ነው። እንግዲህ ጊዜያዊ የሙዚቃ ቡድን አቋቁመው በቅርቡ የተለያዩ ኮንሰርቶችን ያቀርባሉ። እዚህ ውስጥ ከዛ ከዚህ ኮንሰርት ጥምረታቸው በኋላ ደግሞ ወደ ስፔን ቫሌንሻ ሄደው ይህንን ስራ ያቀርባሉ ተብሎ እየተጠበቀ ይገኛል። አዘጋጁ ይህንን ኮንሰርት እዚህ ኮንሰርት ውስጥ ይሳተፉ የነበሩ ሰዎች በአጋጣሚ እዚህ ሀገር ውስጥም በዚህ በመዝናኛው አካባቢ የሚንቀሳቀሱ ሰዎች ስለነበሩ ነው። ሚስተር ዋልተርስ የተባሉ የቪላ ቬርዲ ባለቤትም እንግዲህ እዚህ እንቅስቃሴ ላይ እንዳሉበት ይታወቃል። ይሄ ዝነኛ የሙዚቃ ፌስቲቫል በነገራችን ላይ አሁን ኦገስት ላይ ከተካሄደ በኋላ ና ሴ ወር ላይ ከተካሄደ በኋላ ይህንኑ ኮንሰርት ይህንኑ ብራንድ ይዞ ወደ ኢትዮጵያ የማምጣት እቅድም አላቸው። እስከ ታህሳስ ወር አካባቢ ከተሳካላቸው ይህንን የመሞከር እቅድ እንዳላቸው አዘጋጆቹ ለሁሉ አዲስ ገልጸዋል። ይሄ ሮቶቶም ሰንስፕላሽ የተሰኘው የሬጌ ፌስቲቫል በነገራችን ላይ በጣም በርካታ የሚዲያ ትኩረት የሚያገኝ ነው። በአንድ ወቅት ኦገስት ሁለት ሺ አስራ አምስት ከሁለት አመት በፊት ማለት ነው አንድ ማትሲያዩ የተባለ ድምፃዊ አሜሪካዊ የሬጌ አርቲስት ነው። ከእስራኤል ፍልስጤም ግጭት ጋር በተገናኘ የሁለት የሁለት ሀገር መፍትሄ ቱ ስቴት ሶሉሽን እየተባለ በሚጠራው ጉዳይ ላይ አስተያየት እንዲሰጥ ተቀብሎ ተነግሮት ወይም ደግሞ በዛ ጉዳይ ላይ ያለ አስተያየት ምንድን ነው ተብሎ ቃለ መጠይቅ ላይ በሚነገርበት ሰዓት ላይ አስተያየቱን አስተያየቱን ፖለቲካዊ የሆኑ አስተያየቱን ስራዎች ላይ ማቅረብ እንደማይፈልግ ይገልጻል። እስራኤላዊ አይደለም ግን አይሁዳዊ ነው። በወቅቱ በጣም ከፍተኛ ማነጋገሪያ ሆኖ እንደነበር ይታወቃል እና በዚህ ፌስቲቫል ላይ ታግዶ እንደነበር ይታወቃል። እንደውም የተለያዩ ተቋማት የዘፋኙ መታገድን በተመለከተ ትልልቅ መግለጫ እስከ ማውጣት ደርሰዋል። እና በዚህ ፌስቲቫል ላይ የተለያዩ የሚፈጠሩ ነገሮች የሚያነጋግሩ ናቸው። የሚፈጠሩት ነገሮች ትኩረት የሚስቡ ናቸው። ከመላው ዓለም የተሰባሰቡ የሬጌ ድምጻውያን ናቸው እንግዲህ፣ ካምፕ አድርገው እዛው ቆይተው የሚኖሩበትና ስለዚህ፣ በኢትዮጵያውያኑና ኃይሌ ሩት፣ ሳሚዳን፣ ራስጃኒ፣ ጆኒ ራጋ፣ የኖክማሪ እና ወጣቶቹ ጸዲ፣ ዮዮች፣ ሊያ እነዚህ ሰዎች እንግዲህ እነዚህ ድምጻውያን ጊዜያዊ ባንድ አቋቁመው ይሄዳሉ ማለት ነው። ቫሌንሻ ስፔን ይሄዳሉ ተብሎ ይጠበቃል።